ከግራል ጀርል የሚያረገዘችው ምንድን ነው? ዳዳርነት፣ ከማን ዳ ረገዘችው? ቃል ውስጥ ያለ በያ ንገረኝና ነው የምለወቁ። እማዬ፣ ሰላም ለዳጣ ባል ሚሆንልኝ ሰው ፈልግልኝ ብላታለች። ምን አወቅሽ እማዬ? እዚህ ቤት ያላመንኳት እኔ ስለሆንኩኝ፣ እኔ ለማሳመን ለዳጣ ባል ሚሆንላትን ሰው እንድትፈልግ የጻፈችላትን ቴክስት አይቼዋለሁ። እርግጠኛ ናችሁ የጠራችሁ እዛ መኪና ውስጥ ያለ ሰው ነው? እዛ ውስጥ ያለው ነው። አንድ ሄዳችሁ ከዛ የሚሰለጥኑበትን ቦታ አይታችሁ ትመጣላችሁ ነው ያለው። አግኝታችሁ ታውቃላችሁ? አይ አናውቅም። ገና ሁሉ እናገኘው ነው። እኔ ፊልም መስራት ትፈልጋለሁ። ደስ ብሎኛል። እንደውም እንደውም አክተር ነው። ሆ አይደ በጣም ውጭ ምነው? ዳጣ ለምንድነው የምትቆጪው? ከብቶች ናቸው። ሽ ጅል እንደ ተወለዳችሁ የቀራችሁ ኪሳሮች ናችሁ። እንዴ ዳጣ ተበልታችሁ ነበር። አሁን ፍጠኑ፣ ከዚህ አምልጡ። በለው ሄዶ ለምን ውጭ

ሰላም ጤና ይስጥልኝ። ወድና እየተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛልኝ በእያላችሁበት ዓለም ዳርቻ። ለቻናሌ አዲስ የሆናችሁ እንደተለመደው ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ነባሮች ደግሞ ሐሳብ አስተያየት እየሰጣችሁ ቤተሰብ ይሁኑ በማለት በአክብሮት ተጠይቃለሁኝ፣ ማለት ነው። ዛሬ ጀላችሁ የመጣው ዳጣ ድራማ ደስ የሚልና ብዙ ቁም ነገር ያለው ቤተሰባዊነት፣ እናትነት፣ አባትነት፣ እህትነት፣ ወንድምነት በቀባ አጠቃላይ ቤተሰባዊነት የምትማሩበት ነው ማለት ነው። እንግዲህ አቤጌል የአቶ ደረጀ የቤት ልጅ ብትሆኑም ነገር ግን በቅናት ርድብን እያለች ትገኛለች ማለት ነው። እሱም እንግዲህ የሰላምና የዳጣ ጉዳይ በጣም አሳሳቢ ሆኖባት እንቅልፍ እየነሳት ይገኛል ማለት ነው። ያረገዘችው እንግዲህ ሰላም ስትሆን እሷ እንግዲህ ያረገዘችው ራሱ ያንናሃል ለልጁ አባት አልተጨነቀችም ማለት ነው። ነገር ግን አቤጌል ከሰላም በላይ እየተጨነቀች ነው የምትገኙ። የልጁ አባት ማን ነው፣ ምንድን ነው፣ ኬት ነው የሚለው በተደጋጋሚ ጥያቄ እየፈጠረባት ይገኛል ማለት ነው። ሰላም ግን ምንም የሚያገባሽ ነገር የለም እያለቻት ነው የምትገኘው። እንደዚሁም እንግዲህ ጠላቴን አባቴ ቤት አስቀመጭ ነው ለካኒ አብሬያችሁ የሚኖረው እያለችም ነበረ። ሰላምዬ ግን አቤጌል እኔ ጠላትሽ አይደለሁም፣ ለራስሽ ነው ጠላት ሆንሽኝ እንጂ እኔ ምንም አላደረግኩሽም እያለች ትገኝ ነበረ። እንግዲህ አራርፈ ከማለቷ የተነሳ ከማን ነው እያረግዘችው በማለት በመጠራጠሯ የተነሳ የሰላምን ስልክ እንግዲህ ኩሽና ለብቻው ስታገኝ ልትጠልፈው ትችላለች ማለት ነው። ስልኩንም ጠልፋ እንግዲህ ከማጋ እንደምታውራ ያለውን ኢንፎርሜሽኖች በእሷ ቤት ለመሰብሰብ ነበረ። ነገር ግን በተደጋጋሚ የልጁ አባት ማን ነው እያሌ ስታስጨንቃት ለዳጣ ቴክስት አርግታላት ነበረ ሰላም ማለት ነው። እሱም ባክሽን ባል የሚሆን ሰው ፈልግልኝ፣ አቤጌል በጣም እያስጨነቀችኝ ነው የሚል መልእክት ነበር የላከችላት ና ይሄ መልእክት እንግዲህ ስልኩ ስለታሰረ ወደ አቤጌል ስልክ ሄዶ ነበረ። ያንን ነገር እንግዲህ ለማቃጠር ቶሎ ብላ ወደ ወይዘሮ ማርታ ይዛ ነበረ ሄደችው ና ወይዘሮ ማርታ ግን በፍጹም ልታምናት አልቻለችም ማለት ነው። አንቺ ምንድን ነሽ? ምን ቤት ነሽ? ያረገዘችው እሷ ምን ነው? አንቺ ለራስሽ ኮ ራስሽን ሰላም ነሳሹ ረፍት ማድረግ አትፈልጊም እንዴ? አንቺ እኔ ረፍት ማድረግ እፈልጋለሁ፣ ካጠገብ ዞር በይልኝ እያለቻት እያመነጭቃት ቻት ነበር። እንግዲህ ወይዘሮ ማርታ አቤጌል እንግዲህ አቃጣሪ እንደመሆነችው ና ሰባቂ እንደሆነችው ወይዘሮ ማርታ ጎበዝናት ናት አትቀበላትም፣ እህ ብላ ነገር ግን ተቆጥታና ና ገላምጣ ነበረ የምታባረራት ካጠገቧ ማለት ነው። ና ይህ በዚህ ምክንያት ነው እንጂ እሷ እህ ብላ የምትቀበላት ብትሆን ብዙ ነገር ማድረግ ትችላለች፣ አቢጌል ማለት ነው። አባቷም እንግዲህ ፊት አይሰጣትም፣ እናቷም በአጠቃላይ እሷ ከቅናት በራቀ መንገድ በጥሩ ሴት ሆና እንግዲህ መልካም ሴት ሆና እንድትወጣላቸውን የሚፈልጉት እሷ ግን የዛ ተቃራኒ ነው እየሆነችባቸው ማለት ነው። ነገር ግን ቴክስቱን ለዳጣ እንደ ጣፈችላት ለወይዘሮ ማርታ ብትነግራትም ወይዘሮ ማርታም አንቺ እረፍት ማድረግ አትፈልጊም? እኔ እረፍት ማድረግ እፈልጋለሁ። እባክሽ ተክላሴ ትወጪልኝ ነበር ብላ እንግዲህ ያባረረቻትና እማዬ አንቺን የምልሽን አትሰሚኝም፣ ታየለሽ እኔ የምለው ነገር ደግሞ ሁሉም ነገር እውነት ነው እያለች ለማሳመንም እየሞከረች ነበርና እኔ እኮ አሁን አሁን ጭራሽ እኔ ራሱ ልጃችሁ መሆኔን ራሱ እየተጠራጠርኩ ነው እያለችም ነበር። እንግዲህ የቀራት ይሄ ነው፣ ሁሉንም ተጠራጥራ ጨርሳለች። እና ነገር ግን ሰላም ወደ ሳሎን ስትሄድ ናታን እንደ ድንገት ሳሎን ላይ ቁጭ ብሎ ኳስ ፊልም እያየ ነበር፣ ና እሷም እንግዲህ ናታን እየዛሬ ተመስጠሃል ደግሞ በማለት እንግዲህ ናታንን ለማዋራት ነበረ አረፍ ያለችው ና ነገር ግን ከሱ ጋር ጫወታ እንድቀጥላ ነበረ። እሷም እንግዲህ እንዴት ነው ዳጣን እያወራሃት ነው ወይ ብትለው አዎ ናጣን እያወራዋት ነው፣ ለምን አኮርፋት አለው፣ እናወራለን እያለት ነበረ። እሷም እንግዲህ ዳጣ ኮ ቂ ማታውቅ ንጹህ ሴት እኮ ናት ብትለው እንግዲህ እሱም አዎ ለዚህ እኮ ነው ፈታ ብላ የምትኖረው፣ ጭንቀት የለባት፣ ነገሮችን ቀለል አርግታ ነው የምታየው፣ ቂም በቀል የለባትም በማለት ነበር የመለሰላት። እሷም እንግዲህ በል እችን ልይ ጠበቅ አርግ ተያዘ ወላ እንስት ተንዘላዘሉ ወደሌላ እችን የመሰለች ልዕልት ልጅ እንዳታመልጠክ እያለችው ነበር፣ ና ነገር ግን ይህን ጊዜ አቢጌል ተደብቃ ትንሻኳ እያዳመጠቻቸው ነበርና ነገር ግን መጨረሻ ላይ እሱም አታመልጠኝም በፍጹም፣ እሷማ እያለ እያወራት ነበር። እና እንግዲህ አቢጌል ይህን ተደብቃ እየሰማች ረድብን ቀጥል እያለች ነበር ማለት ነው። መጨረሻ ላይ እንግዲህ እርግዝና፣ አንቺስ እንዴት ነው? ውድሽም ደግሞ እያደገ ነው እያላት ነበር። አዎ ምን ሆናለሁ ብለህ ነው? ይመስገ ነው እንግዲህ። እሷም ደግሞ ይሄ አባቱ የማይታወቅ ልጅ ነበር ያለቻት ከተደበቀችበት መጥታና፣ እናንቺ ምንድን ነው እሱ መስደልችው ከናታን ጋራ ቁጭ ብለሽ ለካ ሰራ ናታን እኔን የሚጠላኝ ፊቱን የሚያዞርብኝ አንቺ እንደዚህ እየሰበክሽ ሆኖ ነበር ያለቻት እና እሷም ምን ሰበኩት ምን ሰማሽ ብትላት ያወራሽውን ነገር ሁሉ ተደብቄ እየሰማሁሽ ነበረ። አንቺ ምንድነው በአባቴ ቤት ተቀምጠሽ ነገር ምትዶልችው? ለካ ጠላቴን በአባቴ ቤት አስቀምጬ ነው እንዴ ሩቅ የምፈልገው ነበር ያለቻት እና እንግዲህ ሰላም በጣም ተሰምቷት አንገቷን ነበር የደፋቸው። ናታንም እንግዲህ አቤጌል እንዴት ነው እንደዚህ የምትያት ታላቅ ሽኮናት ትልቅ ሰው እኮናት እንደዚህ ልትናገሪያት በፍጹም አይገባም ነበር ያለት እና እሷም እንግዲህ ምን አገባ ካንተ ደግሞ እሷ ምትልህን እየሰማህ ነው ለካ ፊትህ የምታዞርብኝ ነበር ያለችው። ሰላም እንግዲህ በጣም በመናደድ ካጠገቤ ዞር በይልኝ በማለት እንግዲህ ገፍተራት ነበር ትሳት የወጣቸው ናታን ናታንም፣ ግን እንዴት ነው እንደዚህ የምታደርገው ታላቅ ሽኮነት እንዴት እንደዚህ ትናገሪያታለሽ? ቢልም እንግዲህ ፊትህ የምታዞርብኝ እኔ ልካ የማትወደኝ እሷ እንደዚህ እያወራችህ እየጀነጀነችህ ዳጣ እንድትወድ እያደረገችህ ነው ነበር ያለችው። ና እሱም ግን አንቺ የምትሁን በፍጹም ምንም የማውቀው ነገር የለም እኔ ደግሞ ፊቴን አልዞርኩብሽም፣ አልጣላውሽም ነበር ያላት። ና እና ለዚህ ነዋ ከላስህ ድረስ መጥቼ ውጭልኝ ከዚህ በላይ ያባረርከኝ ነበር ያለችው። እናሷ እሱም እንግዲህ እኔ አንቺ ክላሴ ድረስ መተሽ ያልሽውን ነገር መቼም ቢሆን መቼም የማይደረግ ነገር ነው ፍጹም እንዳታስቢው ነው ያላት። እንግዲህ እሷ የምትፈልገው ሌላ ነገር መልከስከስ ነው የፈለገችው፣ ባጭሩ ማለት ነው። ናታን ደግሞ እንደዚህ አይነት ልከስከስነት የለበትም ና አቤጌል ነገረ ስራዋ ሁሉ ለሰው ክብር የሌላት በቃ ከዛ ቤት ዋነኛ ጠማማ አቤጌል ናት ማለት ይቻላል ና እንደዚሁም እንግዲህ ውሃና መጠንም አንድ ሰው ፊልም እንድትሰሩ አስተምራችኋለሁ፣ አሰለጥናችኋለሁ አለው መኪና ውስጥ ጠብቃችኋለሁ ኑ በማለት ይቀጥራቸዋል ማለት ነው። እነሱም እንግዲህ እየተንቀረፈፉ ወደዛ ሰው እየሄዱ ባሉበት ጊዜ እንግዲህ ትረፉ ሲላቸው ዳጣ ትመጣባቸዋለች የት ነው የሄዳችሁት እናንተ የት ነው የምትሄዱት ብትላቸውም፣ እሷም እንግዲህ የሆነ ሰው ፊልም እንዴት እንደሚሰራ አሳያችኋለሁ በማለት ነው እያለን እና እሱ ሊያሰለጥነን እየሄድን ነው ነበር ያለችው ነው። ማን ነው እሱ ታውቁታለች ሰውቸው አናቆ በድምጡ ግን ትልቅ ሰው ነው። እናት አደለ፣ ማታውቁት ሰው እናንተ ጅሎች፣ እንዴት ነው ዘንበላችሁ የምትሄዱት ብትላቸው፣ ምን ችግር አለው ትልቅ ሰው አደለ እንዴ? ነበር ያለችው ነው። ነገር ግን መኪና ውስጥ ጠብቃችኋለሁ ብሎናል ነው የተባለው። እንግዲህ ዳጣ ዞር ብላ ስታይ የዝናን መኪና ታያለች ማለት ነው። እናንተ ጅሎች፣ አስበላችሁን። ይሄው የዝና መኪና እዚህ ጋር ቆሟል አደለ። አፈር ብሎ እንደ ባልተወለዳችሁ በቀራችሁ ነበረ ሁለት ተመሳሳይ ጅል ቶሎ በሉና ከዚህ አምልጡ ነበር ያለቻቸው። ና እንግዲህ በሩጫ ነው ሁላቸውም ያመለጡት። ዝና እንግዲህ ምን አስቦ ነው የዳጣ ቤተሰቡ ድረስ አጠያይቆ ጠቁሞ የሄደው እና ከትምህርት ቤት እንደተመለመሉ አስመስሎ ልጆቹን እንግዲህ ሌላ ችግር ሊያደርሱባቸው ነበር። ና ነገር ግን ዳጣ አተርፋቸዋለች ማለት ነው። እንግዲህ አሁን ይሄ በሁሉም ቦታ ያለውን ና ለልጆች ደግሞ ቤተሰብ ፎከስ ማድረግ አለባቸው። ና እንደዚሁም ወይዘሮ ማርታም እንግዲህ ትምህርት ቤት ድረስ በመሄድ የውሃ ደረጃዋ ዝቅ ያለ እንደሆነ ፈተናም እንደወደቀች ለአቶ ደረጀ ትነግሯለች ማለት ነው። እሱም እንግዲህ እኔ እሷ ፈተና እንድትደፍን ሳይሆን እንድታልፍ ብቻ ነው የምፈልገው ነበር ያለችውን ያለውና አንተማ እንደዚህ እያልክ ለልጅቱ ፌታ ትስጣት ነበር ያለችው። እንደዚሁም ደግሞ የሰላምን ጉዳይ ምን እናደርግ እባክህ እንዴት ነው ዝም የምንለው እያለች እንግዲህ ጥያቄ ፈጥሮባት ነበረ። እሱም እኮ የሰላምን ጉዳይ ፋይሉ ተዘግቷል ነበር ያለትና እባክህ አቤጌል አላስቀመጥ አላስተኛ ብላኛለች፣ የልጁ አባት ማን ነው እያለች እየጨቀጨቀችኝ ነው ነበር ያለችውን እንግዲህ እሱም በጣም በመናደድ እች ልጅን ምን ባደርጋት ይሻላል? ምን አይነት ፍጡር ናት እንዴ? የጠባይ ማረሚያ ከንትን ላስገባት ይሆን እንዴ? ቤት ላስገባት ይሆን እንዴ? ካለው ነ በጣም እያለ እንግዲህ በጣም እየተበሳጨ ነበረ። ወይዘሮ ማርታም እንግዲህ እባክህ በቃ ይቅርታ፣ መንገር አልነበረብኝም። እኔ ነኝ ነግሬ ያበሳጨው እያለችውና ና እንዲረጋጋ እያደረገችው ነበር ማለት ነው። እንግዲህ ወደ ቤትም ሄደው ተመካክረው ሰላምን በድጋሚ እንግዲህ የልጅሽን አባት አስተዋወቂን ሌሏት እንግዲህ ጠዋት ለማናገር ቀጠሮ ይዘውላታል ማለት ነው። እንግዲህ አቶ ደረጄም አየሽ አቤጌል በጣም ጠባይዋ ተበላሽቷል። ናታንን ታግባ ከናታን እንጋ እናጋባቸው ከማለትሽ በፊት ከራሷ ትግባባ ጠባይዋን ታስተካከል ነበር ያላት እና እሷም እባክህ ደሬ፣ ናታን ራሱ ያስተካከላታል። ናታን አይደለም ጠማማ ሰው ጠማማ እንጨት እኳን ያቀናል ነበር ያለችው እና እሱ እንግዲህ ምን ዕዳ አለበትና ነው እኛ ያጣመምናትን ልጅ እሱ የሚያቀን ነው? ከሞላ ሴት ሄዱ አንዱ ደህና ሴት አያገባም እንዴ ነበር ያላት። ና እንግዲህ ወይዘሮ ማርታ በጣም እነሱ ሁለቱ እንዲጋቡ ትፈልጋለች። አቶ ደረጀ ግን ምንም አይነት ፍላጎት የለውም እነሱ ሁለቱ እንዲጋቡ ማለት ነው። ምክንያቱም አቤጌ ለተዳር የምትሆን ሰው የሌለችን በጣም ሞልቃቃ ባለጌ በቃ በቅናት መንፈስ እየተሸፈነች በእልህ ነው እንጂ ትዳር ምንድን ነው የሚለውን እራሱ በጨራሽ አታስበው። ትዳር ምንድን ነው የሚለውን ቀን ነገር አንድ ቀንም አስበውም አስተውለው አታቅም። እሷ በቃ የምትፈልገው ጊዜው ፍላጎቷን ብቻ ነው። እንግዲህ እንደምንመለከተው ከሆነ ማለት ነውና ሞገስም እንግዲህ ዛሬ ከች ብሎ ነበረ ወደ እነሱ ቤት ማለት ነው። እንግዲህ ዳጣ የአቶ ደረጀ ልጅ እንደሆነች ሞገስ ብቻ ነው የሚያውቀው። እሱም እንግዲህ በሚስጥር ነው። አንድ ቦታ ተቀጣጥረው ተገናኝተው ነበረ እና እሷም እንግዲህ ሞገስዬ፣ እኳን ደስ አለሽ በለኝ፣ እናቴ በህይወት አለች በማለት ነበር ደስታዋን የነገረችው። ና እሱስ እንዴት አወቅሽ? ማን ነገረች? ብላት አባዬ ነግሮኛል፣ እናትሽ በህይወት አለች ብሎ ነግሮኛል ነበር ያለችው። ና እና የትንቻ አለችው የት አካባቢ ነት ብለው እሱንስ አልነገረኝም በህይወት እንዳለች ብቻ ነው የነገረኝ፣ በማለት ነበር ያለችው እና ይሄውም አንድ ተስፋ ነው። በህይወት መኖሯን ራሱ ከነገረሽ አንድ ተስፋ ነው። ሌላውን ደግሞ ቀስ እያለ በሂደት ውስጥ ይነግርሻል፣ ነበር ያላት እና እንግዲህ እንደዚሁም እንኳን ደስ አለሽ እያላት ነበር እና ዛሬ መነገር ጣለሽ ቢላትም፣ ዛሬስ እየፈለግኩህ ለሆነ ሰው ባል እንድትሆን ነበር ያለችውና ምን አይነት ባል እንግዲህ ቢላትም፣ ሰላምዬ እንዳረገዘች ከዚህም በፊት ነግሬሃለሁ። አቤጌሊ ምትባለው ልጅ ደግሞ በጣም እያስጨነቀቻት ነው። ስለዛ እኔ ነኝ ባል ብለህ እንድትተዋወቅ ፈልጌ ነው ነበር ያለችውና፣ እሱም እንግዲህ በፍጹም አይሆንም፣ እንደዚህ አይነት ውሸት የሚዋሻው አንድ ሰው ለማስተካከል ወይም ደግሞ ለማስታረቅ ሲሆን ብቻ ነው እንጂ እንደዚህ አይነት ውሸት በፍጹም አያስፈልግ አልፈልግም እኔ እንደዚህ አይነት ስራ ደግሞ አልሰራም፣ ያለችው እና የልጇን አባት ካልፈለገችው በቃ ማስተዋወቅ አልፈልግም ማለት ነው እንጂ በውሸት እንደዚህ አይነት ነገር ማድረግ የለብሽም አንቺ። ሌላ ሰውም ቢሆን እንዳታስተዋወቂያት፣ እኔም እንደዚህ አይነት ነገር ቃል አልገባልሽም በማለት ነበር እንግዲህ ምክር የሰጣት ማለት ነው። እሷም እሺ በቃ እኔም እኮ ብያት ነበር፣ እሷ ስታስጨንቀኝ ነው በቃ ስታይል በማለት እንግዲህ ትተዋለች ማለት ነው። እንግዲህ እንደዚሁም ዝናቆይ ህጻናቶችን ያግታል፣ ምናምን ወይ ምንድን ነው አሁን ለታኮ መኪናውን አምጥቶ እዚኛ ቤት ድረስ መጥቶ አቆመ ነበረ። እንደዚሁም ልጆቹን ኑ ፊልም እንዴት እንደሚሰራ አስተምሯቸዋለሁ ብሏቸው ነበር በማለት ብትነግረውም እሱም በአይንሽ አይተሽ ነው? በእርግጠኛ ነሽ ቢላትም አዎ እርግጠኛ ነኝ፣ በአይን ያችዋለሁ ስትለው እንግዲህ አዎ እሱ መልካም ስራ ነው መስራት የሚያቀተው እንጂ ክፉ የተባለ ስራ ሁሉ፣ ህግ ወጥ የተባለ ስራ ሁሉ ማንኛውንም ስራ ይሰራል። ግን እሱ ያቃተው መልካም ስራ ብቻ ነው። ብቻ መጠንቀቅ አለባችሁ፣ ልጆቹም በደንብ መጠበቅ አለባችሁ በማለት ነበረ እየሰጣ በመለሰላት እና እሷም አረ በጣም ነው የፈራውት ለትንሽ እኮን የደረስኩባቸው እነኚህ ጅሎች እኮ እየሄዱለት ነበር እያለችሁ ትገኛለችና እንግዲህ እንደዚሁም አቶ ደረጀም በጣም እየተጨነቀ ስለሆነ፣ ሰላምም እንግዲህ የልጇን አባት ልትናገር ፈቃደኛ አልሆነችም፣ አልናገርም ብላለች ማለት ነው። እንግዲህ ወይዘሮ ማርታም እንድትናገር አስገድዳት ነበር፣ ደረጀም፣ እነሱ ግን በፍጹም ልትናገር ፈቃደኛ አልሆነችም ማለት ነው። ስለዚህ እሺ፣ ደስ እንዳለች በቃ አናስገድድሽም ነበር ያለትና፣ አቶ ደረጀ ግን ደስ የሚለው በቃ መብቷን እናስከብርላት አናስገድዳት ነበር ያለው። እንደዚሁም በቃ እሺ እምቢታለች፣ ምንም ማድረግ አንችልም የምትፈልጉ ነገር ታለሽ፣ ግን አለን ጠይቅኝ፣ ያላትና እንደዚሁም እሷ እንግዲህ ስሟማ እንዳልኩ ታቃ አለ ምትኬ ነው ያልኳ ስሟዋል ብትለው እንግዲህ ምንም መልስ አልሰጣትም እትፈልጊው ታለሽ አናግሪኝ በማለት ነበር ትቷት የወጣውና እንግዲህ እሱ የሚያውቀው ዳጣን ብቻ ነው እቺ ያሁኗ ግን ከሱ እንደሆነች ምንም የሚያውቀው ነገር የለም በጣም የሚያሳዝን ነገር ነው ማለት ነው ና ዲኤንኤ እኳን ተመርምሮ ውነት ተወልዳ የእሱ ቢባል እንዴት ነው የሚያምነው ማመን አይችልም ምክንያቱም እሱ በዛን ሰዓት ሰክሮ ነበርና እንግዲህ ብዙ ጥያቄ ፈጥሮበታል የዳጣ ጉዳይም እንደዚሁም ዳጣን ወደ ምርመራ መሄድ አለብን ዲኤንኤ እንመረመራለን እያለት ነው። እሷም በቀር ሲ ዲኤንኤ ያንተ ካልሆንኩስ አንተን የመሰለ አባት ውሃን የመሰለች እህት እኮ ላጣ ነው እያለችው ነበርና፣ ግድ የለሽም አታጭም እንዶ ለማረጋገጫ በኩራት ልጄ ነች ብዬ ለመናገር እንዲመቸኝ ነው እንጂ ልጄ እንደሆንሽ አውቃለሁኮ ነያላትና እሷም ግን ውስጤ እየፈራ ነው እና ተመረምርክና አሁን ልጅ ኮ ሆንኩ ለሰው ትናገራለህ ሁሉ ሰው ያውቃል ማለት ነው ስትለው አይ እሱስ ገና ነው። ጊዜውን ይጠብቃል። ነገር ግን አሁን እኔና አንቺ መጣራት ያለባቸውን አንዳንድ ነገሮች ከስር ከስር ማጣራት አለብን ነበር ያላትና እሷም እንግዲህ ካልሆነ እውነቱን አፍርጠውና ጦርነቱ ይነሳ ያለቀው ይለቅ የተረፍነው እንትረፍና እንኑር ነበር ያለችው። እንግዲህ ወደ ምርመራ እየሄዱ ነው ማለት ነው፣ ዲኤንኤ ለመምርመር ዳጣና አባቷ ምርመራ ላይ ምን ይፈጠረው? እውነት ዳጣ የሱ ልጅ ነች አይደለችም የሚለውን እንግዲህ በቀጣይ እጅላችሁ መጣለሁ። እዛው ድረስ ቸር ሰንብቱልኝ። ባይ ባይ። ሁላችሁም ቤተሰቡ ነው ማለት ነው።